ዛሬ ለመካከለኛው ምስራቅ ታሪካዊ ቀን ነው ሲሉ ትራምፕ ተደምጧል። አማስ በህይወት ያሉ ሀያ ታጋቾችን መልቀቁን ተከትሎ ትራምፕ በምክር ቤቱ ንግግር ሲያሰሙ የህዝብ ተወካዮች ምክር ቤት ቆመው ማጨብጭቦላቸዋል። እስራኤል በበኩሏ 1968 ፍልስጤሚያን እስረኞች ለቃለች። ለሁለት ዓመት ያህል የዘለቀው ጦርነት ያስቆማል የተባለውና በአሜሪካ ፕሬዚዳንት የቀረበው የሰላም እቅድ በሁለቱም ወገኖች ተቀባይነት ማግኘቱን ተከትሎ ነው ታጋቾቹ በዛሬው ዕለትም የተለቀቁት። ታዲያ በምክር ቤቱ ስብሰባ ወቅት አንድ አስደንጋጭ ነገርም ተፈጥሮ የትራምፕ ንግግርም ተቋርጧል። የተፈጠረው ነገር ምንድነው? የሚለውን ምላሹን ይዘንላቸዋል። በተጨማሪም በሁለት ወገኖች በኩል የታጋሾችና እስረኞች መለቀቅን ተከትሎ ዝርዝር መረጃን የምናስደምጣችሁም ይሆናል። የሩሲያ በዩክሬን የኃይል መሠረተ ልማት ላይ የምትሰነዝረውን የረጅም ርቀት ጥቃት በአሜሪካ መረጃ የታገዘ ነው ዩናይትድ ስቴት የዩክሬን ከጦር አውድማ ባሻገር የሩሲያ ነዳጅ ማጣሪያዎችን እንድትደበድብ ለወራት ድጋፍ ስትሰጥ መቆየቷን የፋይናንሽል ታይምስ ዘገባም አመልክቷል። ምንጮች ለጋዜጣው እንደተናገሩት የአሜሪካ መረጃ የጥቃት አቅጣጫን፣ የጥቃቱን ጊዜ፣ ከፍታና ክፍተቶችን በማመላከት ባለ አንድ አቅጣጫ ሰው አልባ አውሮፕላኖችን የሩሲያ መከላከያ እንዲያልፉም አስችሏል። ከዚህ ጋር ተይዞም ትራምፕ የቶማሆክ ሚሳኤሎችን ወደ ዩክሬን ሊልኩ እንደሚችሉም ተናግረዋል። ሌላኛው የምንመለከተው አንኳር መረጃችን ነው። ቻይና በትራምፕ 100% የጉምሩክ ቀረጥ ታሪፍ ማስፈራሪያ አንፈራም ማለች የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አዲስ መቶ በመቶ 100 የጉምሩክ ቀረጥ ታሪፍ ለመጣል ባስፈራሩበት ዛቻ ቻይና ወደ ኋላ አትልም የቻይና የንግድ ሚኒስቴር ዛሬ ላይ በኦንላይን ባወጣው መግለጫ የቻይናው አቋም ጽኑ ነው የጉምሩክ ቀረጥ ጦርነት አንፈልግም ነገር ግን አንፈራውም ብሏል እስከ መጨረሹ አብራችሁን ቆዩና ሙሉ መረጃውን እናደርሳቸዋለን። ሰላም ጤና ይስጥልን ክብሯትና ክብሯን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን። ከዚህ በላይ ባጭሩ ያስደመጥናቸውን ዘገባዎች በዝርዝር እናደርሳቸዋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃቹ ማለፍን ለመካከለኛው ምሥራቅ ታሪካዊ ቀን ነው ሲሉ ዶናልድ ትራምፕ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤል ምክር ቤት ባደረጉት ንግግር የመካከለኛው ምሥራቅ ታሪካዊ ቀን ነው ብሏል። ሐማስ በሕይወት ያሉ ሀያ ታጋቾችን መልቀቁን ተከትሎ ትራምፕ በምክር ቤቱ ንግግር ሲያሰሙ የሕዝብ ተወካዮች ቆመውም አጨብጭበውላቸዋል። እስራኤል 1968 ፍልስጤማውያን እስረኞችን ምለቃለች። ትራምፕ ንግግር ሲያደርጉ አንድ እስራኤላዊ ተቃዋሚ የምክር ቤት አባል ለፍልስጤም ሀገርነት እውቅና ይሰጥ በሚል ጽሑፍ በማሳየታቸው የፕሬዝዳንቱ ንግግር ለተወሰነ ደቂቃም ተቋርጧል። ፍጉባኤው አሚር ኦሃና በምክር ቤቱ ስነ ሥርዓት ይከበር ሲሉ ተቋሚው ፖለቲከኛ ከአዳራሽ እንዲወጡም ተደርጓል። ትራምፕ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ልዩ ጀግንነት የተሞላ ሰው ሲሉ አመስግኗል። በማስና በእስራኤል መካከል ድርድሩን ላካሄዱ የአረብ አገራት ትራምፕ ምስጋናን አቅርቧል። በጋራ መስራት ታላቅ ድል አስገኝተዋልም ብሏል። ፕሬዚዳንቱ አሁን የእስራኤል ወርቃማ ዘመን ነው ያሉት ትራምፕ መላ ቀጠናው ወርቃማ ዘመን ላይ ይገኛል ሲሉም ተደምጧል። ትራምፕ ጨምሮም ከሁለቱ አሰቃቂ አመታት በኋላ ሃያ ጀግና ታጋቾች ከቤተሰቦቻቸው ጋር ተቀላቅለዋል። የተቀሩት 28 ታጋቾች አስክሬናቸው መጥቶ በሰላም ያርፋሉም ብለዋል። ከትራምፕ በፊት በምክር ቤቱ ንግግር ያደረጉት ኔታንያሁ በትራምፕ አስተዳደር ድጋፍ ከአረብ ሀገራት ጋር ያለንን ግንኙነት ጤናማ እናደርጋለን ብለዋል። ኔታንያሁ በሞቱ ወታደሮች ጀግንነት አገራችን ትድናለች፣ ታድጋለች፣ ሰላም ታገኛለች ሲሉም አክለዋል። ትራምፕን የመሰለ የእስራኤል ወዳጅ በኋይት ሃውስ ታሪክ አልታየም ብለዋልም ኔታንያሁ። ፕሬዚዳንቱ የሰላም እቅድ ሰላም በማስፈን ረገድ ከፍተኛ አስተዋጽኦ ማበረከቱ ነው ተክሷል። ኔታንያሁ በንግግራቸው ትራምፕ የእስራኤል ታሪክ አካል ናቸውም ብለዋል። በመላው አገሬው ስምም ምስጋናን አቅርበዋል። ፕሬዚዳንት ትራምፕ ሐማስና እስራኤል የሰላም እቅድ ላይ መስማማታቸውን አሜሪካ ከሶስት ወራት በፊት በኢራን ኒውክሌር ማብላያ ላይ ካደረሰችው ጥቃት ጋርም አስተሳስረዋል። ጥቃቱ ባይፈጸም ስምምነት ላይ አይደረስም ነበር፣ ከመካከለኛው ምሥራቅና ከእስራኤል ላይ ጨለማ ደመና ተገፏል ብሏል። ጊዜው በመካከለኛው ምስራቅ በሰላም የሚያብብበት ነው ሲሉ ትራምፕም ተናግረዋል። ትራምፕ ለእስራኤልና ለፍልስጤም ህዝቦች ረጅሙና የሚያመው የሰቆቃ ጊዜ አብቅቷልም ብሏል። ዛሬ ከሰዓት የፍልስጤሙ ፕሬዚዳንት መሐመድ አባስ የሚሳተፉበት ዓለም አቀፍ ውይይት በግብፅ ይካሄዳል። ስብሰባው የጋዛን ጦርነት ለማስቆም የተደረሰውን ስምምነት ከፍጻሜ ለማድረስ ያለመ ነው ተብሏል። በግብፅ ሻርም አልሼክ ከትራምፕ ጋር በመሆን ጉባኤውን የሚመሩት የግብፁ ፕሬዚዳንት አብዱል ፈታህ አልሲሲም ናቸው። በስብሰባው ላይ የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመርን ጨምሮ ከሀያ በላይ አገራት መሪዎች ይገኛሉ ተብሎም ይጠበቃል። መረጃችን እንደቀጠለ ነው። ሐማስ በህይወት ካሉ ሀያ እስራኤላውያን ታጋቾችን በሙሉ ለቀቀ። እስራኤል መከላከያ በህይወት ያሉትን ሀያ ታጋቾች በሙሉ መለቀቃቸውን አስታውቋል የሁለት ዓመታት ያህል የዘለቀውን ጦርነት ያስቆማል ተብለውና በአሜሪካው ፕሬዝዳንት የቀረበው የሰላም እቅድ በሁለቱም ወገኖች ተቀባይነት ማግኘቱን ተከትሎ ነው ታጋቾቹ ዛሬ ማለትም ሰኞ ጠዋትም የተለቀቁት። በሁለቱ ወገኖች መካከል የተኩስ አቁም ስምምነት እንዲደረስ ያደረጉት ፕሬዝዳንት ዶናልድ ትራምፕ የታጋቾችን መለቀቅ አዲስ ጅማሮ ሲሉን ገልጸዋል። እስራኤል መከላከያ የተለቀቁትን ሀያ ታጋቾች ከቀይ መስቀል የተረከበ ሲሆን የተወሰኑትን ከቤተሰቦቻቸው ጋር መገናኘታቸውን የሚያሳዩ ምስሎች ወጥተዋል። በስምምነቱ መሰረት ከእስራኤል እስር ቤቶች የተለቀቁ ፍልስጤሚያን የጫኑ አውቶብሶች በእስራኤል ወረራ ስር በሚገኘው ዌስት ባንክ ራምላ መድረሳቸውም ተገልጿል። ሀማስ በበኩሉ በህይወት ያሉ ሁሉንም ታጋቾች ማስረከቡን የገለጸ ሲሆን የ28 ታጋቾች አስክሬን በዛሬው ዕለት እንደሚያስረክብም አስታውቋል። የእስራኤላኑ ታጋቾች ቤተሰቦች ደስታቸውን በተለየ መንገድ በመግለጽ ላይም ናቸው። የታጋቾቹና የጠፉ ቤተሰቦች የተሰባሰቡት ሆስቴስ ሴንድ ሚሲንግ ፋሚሊ ፎረም በማበር የሚዲያ ገጹ ላይ ወደ ሀገራቸው እንኳን ደህና መጣችሁ ሲልም ለጥፏል። ፎረሙ ከ738 አስጨናቂ ቀናት በኋላ ወደ ቤተሰቦቻቸው የተቀላቀሉበትን ሰባት ታጋቾች ስም ዘርዝሮ ከእስር እንዲፈቱ ደከመኝ ሰለቸኝ ሳይሉ ወደ ለፉት ቤተሰቦቻቸው፣ ጓደኞቻቸውና የእችን ቀን እንደምትመጣም ነው ወደ ተፈለመ ህዝብና ወደ እኛ እቅፍ የተመለሳችሁ ነው ሲልም ጽፏል። ፎረሙ አክሎም ትግላችን አላበቃም። የመጨረሻ ታጋች እስኪመጣና ተገቢውን ቀብር እስኪፈጸምለት ድረስ አያበቃም። ይህ የእኛ የሞራል ግዴታ ነው። ያኔ ብቻ ነው የእስራኤል ህዝብ ሙሉ የሚሆነውም ብሏል። ሐማስና እስራኤል የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የእስራኤል ጦር ከተወሰኑ የጋዛ አካባቢዎች ለቅ የወጣ ሲሆን ሐማስ ደግሞ ታጋቾቹን መልቀቅም ጀምሯል። የእስራኤል ወታደሮች ስምምነት ወደ ተደረሰባቸው አካባቢዎች ቢመለሱም በአጠቃላይ ከጋዛ ሰርጥ ለቀውም አልወጡም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰላም እቅድ የእስራኤል መንግስትና የሐማስን ዩኒታ ካገኘ በኋላ ፍልስጤማውያን ወደ ፈረሰው መኖሪያቸው መመለስም ጨምሯል። በተኩስ አቁም ስምምነት መሰረት ሐማስ በሕይወት ያሉትን ሁሉንም ታጋቾች የለቀቀ ሲሆን የ28 ታጋቾችን አስክሬንም ያስረክባል። እስራኤል 250 ፍልስጤማውያን እስረኞች፣ ከጋዛ የታገሱ 1700 ፍልስጤማውያንንም ትለቃለች። ወደ ቀጣዩ መረጃችን አለፍን። ዩክሬን በሩሲያ የኃይል መሰረተ ልማት ላይ የምትሰነዝረው የረጅም ርቀት ጥቃት በአሜሪካ መረጃ የታገዘም ነው። ዩናይትድ ስቴትስ የዩክሬን ከጦር አውድማ ባሻገር የሩሲያ ነዳጅ ማጣሪያዎችን እንድትደበደብ ለወራት ድጋፍ ስትሰጥ መቆየቷን የፋይናንሽል ታይምስ ዘገባም አመልክቷል። ምንጮች ለጋዜጣው እንደተናገሩት የአሜሪካ መረጃ የጥቃት አቅጣጫን፣ የጥቃቱን ጊዜ፣ ከፍታና ክፍተቶችን ባመላከተ ባለ አንድ አቅጣጫ ሰው አልባ አውሮፕላኖች የሩሲያን መከላከያ እንዲያልፉ ማስችሏል። ዩክሬን ኢላማዎችን ስትመርጥ ዩናይትድ ስቴትስ ደግሞ ደካማ በተባሉ ቦታዎች ዙሪያ እንደምታማክር እንዲሁም ቅድም የሚሰጣቸውን ኢላማዎች እንደምትወስንም ተሰምቷል። ይህም ድጋፍ ከሐምሌ አጋማሽ ጀምሮ ቢጠናከርም አሜሪካ የቀጥታ ግጭት ውስጥ ላለመግባት በይፋ እውቅናንም አልሰጠችም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አጠቃላይ የኔቶና የአሜሪካ መዋቅሮች መረጃዎችን በመሰብሰብ ለዩክሬን እንደሚያቀብሉ ግልጽ ነው ሲሉ በመስከረም ወር መጨረሻም ተናግሯል። ሩሲያ የዩክሬን የጦር መሳሪያዎች መላክ የግጭቱን አፈታት የሚያግዱና የኔቶን ሀገራት በቀጥታ የግጭት ተሳታፊ እንደሚያደርጉ በተደጋጋሚ ማስጠንቅጣለች። የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የዩክሬን የትኛውንም የጦር መሳሪያ የጫነ ጭነት ሕጋዊ ኢላማ ተደርጎ እንደሚቆጠር ማስጠንቅቋል። ከዚህ ጋር ተይዞም ትራምፕ የቶማወቅ ሚሳኤሎችን ወደ ዩክሬን ሊልኩ እንደሚችሉም ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ረጅም ርቀት የሚጓዙትን ቶማውቅ ሚሳኤሎችን ወደ ዩክሬን ለመላክ እያሰቡ መሆናቸውንም አስታውቋል ከሩሲያ ጋር በሚደረገው ጦርነት አዲስ የአጥቂ እርምጃ እንደሚፈጠርም ተናግረዋል። ትራምፕ ቶማሆክስን ወደ ዩክሬን ሊልኩ እንደሆነ በኤርፎርስ ዋን ተሳፍረው ባወቀኑበት ወቅት ሲጠየቁ እናያለን ልልክ እችላለሁ ሲሉ መልሷል። በሳምንቱ መጨረሻ በትራምፕና በዩክሬን ፕሬዚዳንት ቮሎድሚር ዘለንስኪ መካከል የተደረገውን የስልክ ውይይት ተከትሎ ሩሲያ ላይ የመልሶ ማጥቃት ወታደራዊ አቅም እንዲኖራቸው ግፊትም አድርጓል። ሞስኮ ቀደም ሲል ዋሽንግተን ተላ ለኬቪ ረጅም ርቀት ሚሳይሎችን እንዳትሰጥ ማስጠንቀቃለች። ይህም በግጭቱ ላይ ትልቅ መባባስ እና የአሜሪካና የሩሲያ ግንኙነት እንደሚያሻክርም ተናግራለች። የቶማክ ሚሳይሎች 2500 ኪሎ ሜትር ወይም 1500 ማይል ርቀት የመጓዝ አቅም አላቸው። ይህ ዩክሬን ወደ ሞስኮ እንድትደርስም ያስችላታል። ትራምፕ ወደ እስራኤል ሲበሩ ለጋዜጠኞች እንደተናገሩ ጦርነቱ ካልተፈታ ይህንን መሳሪያ ልንልክ እንደምንችል ለሩሲያኑ ልንነግራቸው እንወዳለን ብሏል። ሩሲያ ቶሞክስን ወደ እነርሱ አቅጣጫ እንዲሄድ ይፈልጋሉ አይመስለኝም፣ ሲሉ ፕሬዝዳንቱም አክሏል። መረጃችን እንደቀጠለ ነው። ቻይና በትራምፕ 100 ፐርሰንት የጉምሩክ ቀረጥ ታሪፍ ማስፈራሪያ አንፈራም አለች። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አዲስ 100 በመቶ የጉምሩክ ቀረጥ ታሪፍ ለመጣል ባስፈራሩበት ዛቻ ቻይና ወደ ኋላ ማትልም። የቻይና የንግድ ሚኒስቴር ዛሬ ላይ በኦንላይን በወጣው መግለጫ የቻይና አቋም ጽኑ ነው፣ የጉምሩክ ቀረጥ ጦርነትን አንፈልግም፣ ነገር ግን አንፈራውም ብሏል። የቤጂንግ ምላሽ የመጣው ትራምፕ ከሁለት ቀናት በፊት ከቻይና በሚገቡ ምርቶች ላይ ያለውን የጉምሩክ ቀረጥ እስከ ጥቅምት 24 ድረስ እንደሚያሳግዱ ከዛቱም በኋላ ነው። ከዚህ ቀደም ትራምፕ በተለያዩ በፍጆታና ወታደራዊ ምርቶች ውስጥ ቁልፍ ግብዓት በሆነው ብርቅዬ ምድር ፌር ኤርዝ ወደ ውጭ መላክ ላይ ቻይና በጣለችው አዲስ ገደብ ምላሽ ለመስጠት 100 በመቶ የጉምሩክ ቀረጥ ታሪፍ እንደሚጥሉ አስፈራርተው ነበር። እነዚህ የአጸፋ እርምጃዎች በትራምፕና በቻይና መሪ ሺ ጂንፒንግ መካከል ሊደረግ የሚችል ስብሰባ ላይ መስተጓጎል ሊፈጥሩም ይችላሉ። ትራምፕ በዚህ ዓመት ከብዙ የአሜሪካ የንግድ አጋሮች በሚገቡ ምርቶች ላይ ከፍተኛ የጉምሩቅ ቀረጥ ምጥኗል። ብዙ ሀገራት የጉምሩቅ ቀረጥ ቅነሳ ለማግኘት ስምምነት እያደረጉም ነው። ሆኖም ቻይና ወደ ኋላ ካልመለሱ ጥቂት ሀገራት መካከል አንዷም ነች። የቻይና የንግድ ሚኒስተር ኦንላይን ባሰፈረው ጽሁፍ የአሜሪካ ወገን ገትር ሆኖ ተግባሩን ከቀጠለ ቻይና ህገ መብቶቿንና ጥቅሞቿን ለመጠበቅ በእርግጠኝነት ተገቢ እርምጃ ትወስዳለችም ብሏል። በአጋጣሚም ሆነ ቻይና የዓለምን ሰባ በመቶ የሚሆነውን የብርቅዬ ምድር ሬዝ ኤርዘር ማዕድናትም ትይዛለች። እንዲሁም ሀገሪቷ የዓለምን ዘጠና በመቶ የሚሆነውን የብርቅዬ ምድር ማቀነባበር ትቆጣጠራለች። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እየጋበዝን በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስ በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።